እንደምን አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል በዛሬው የጤና ፕሮግራማችን ላይ የምንመለከተው ነርቮቻችንን የሚጎዱ የምንሰራቸውን አስር መጥፎ ልማዶችን እናም እነዚህን መጥፎ ልማዶችን ለመቀልበስ እና የነርቭ ስርዓትን ለመጠበቅ የሚረዱ ቀላል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 ተግባራት አሏቸው። ለስሜታዊ ግንዛቤ፣ ለጡንቻ እንቅስቃሴ፣ ለድንገተኛ ምላሾች፣ ለህመም ስሜት ቁጥጥር፣ ለሙቀት ቁጥጥር፣ ሚዛንናም ቅንጅት፣ ለራስ ሰር ተግባራት፣ ለምሳሌ የልብ ምትናም የምግብ መፈጨት፣ ለሆርሞን ቁጥጥር፣ የማስታወስና የመማር ድጋፍን ለመስጠት፣ ለስሜታዊ ምላሽ፣ ለእንቅልፍ ንቃት ዑደት ቁጥጥር፣ ለደም ግፊት ቁጥጥር፣ ለእይታ እናም ለመስማት ማስተላለፍና ለንግግርናም ለቋንቋ ቁጥጥር ነርቮች ይጠቅማሉ ማለት ነው። ታዲያ ነርቮቻችን በትክክል ካልሰሩ ወይም ደግሞ ከተጎዱ እንደ ህመም፣ ድክመት፣ የመደንዘዝ ስሜት፣ መኮማተር፣ ወይም ደግሞ እንደ መርፌ የሚወጋ የህመም ስሜት፣ የጡንቻ ድክመት፣ እንደ ሹል የሚወጋ ወይም ደግሞ የሚያቃጥል ህመም፣ ቅንጅት ማጣት፣ የጡንቻ ቁርጠት፣ ወይም ደግሞ መንቀጥቀጥ ሽባነት፣ ለንክኪ ስሜታዊነት፣ ለመራመድ ወይም ደግሞ ሚዛንን ለመጠበቅ መቸገር፣ ቅንጅት ማጣት፣ ማዞር፣ ወይም ደግሞ ራስን መሳት፣ የእይታ ወይም ደግሞ የመስማት ችግሮች፣ የማስታወስ ችሎታ መቀነስ፣ ከፍተኛ የሆነ የድካም ስሜት፣ የዘገየ ምላሽና የአካል ክፍሎች መዛባት፣ ለምሳሌ የፊኛ ወይም ደግሞ የአንጀት ችግሮችን ሊያስከትል ይችላል። ይህም የመንቀሳቀስ የመስማትናም በተለምዶ የመስራት ችሎታችንን ይጎደዋል ። ስለዚህ ነርቮቻችንን መጠበቅ ግዴታ ነው ማለት ነው። ታዲያ ነርቮቻችንን ሊጎዱ የሚችሉ እናም እንደ ፔሪፌራል ኒውሮፓቲ ወይም ደግሞ ሌሎች የነርቭ ችግሮችን ሊያስከትሉ የሚችሉ አስር የምናደርጋቸው መጥፎ ልማዶችን አሁን እነግራችኋለሁኝ። አንደኛ ደካማ የሆነ አመጋገብ ነው። በስኳር እናም በተዘጋጁ ምግቦች የበዛ ወይም ደግሞ ያተኮረ አመጋገብን መመገብ፣ በተጣራ ስኳር፣ ጤናማ ባልሆኑ ቅባቶችናም በተዘጋጁ ምግቦች የበዛ አመጋገብ እንደ እብጠት ወይም ደግሞ ኢንፍላሜሽን፣ ውፍረትናም ደካማ የደም ስኳር ቁጥጥርን ያበረክታል። በተለይም በስኳር ህመምተኞች ላይ ከፍተኛ የደም ውስጥ ጉልኮስ መጠን በቀጥታ ከነርቭ ጉዳት የስኳር ህመም ኒውሮፓቲ ጋር የተያያዘ ነው። የተዘጋጁ ምግቦች ለነርቭ ጥገና እናም ተግባር አስፈላጊ የሆኑ እንደ ቢ ቪታሚኖች፣ ማግኒዥየም እና ኦሜጋ ስሪ ፋቲ አሲዶች ያሉ ንጥረ ነገሮች የላቸው። ስለዚህ ደካማ አመጋገብ ነርቮቻችንን ይጎዳሉ። ሁለተኛ ደግሞ የአካል ብቃት እንቅስቃሴን አለማድረግ ነው። አካላዊ እንቅስቃሴ የደም ዝውውርን ያሻሽላል። ይህም ወደ ፐሪፈራል ነርቮች የሚሄደውን ጨምሮ የማይንቀሳቀስ የአኗኗር ዘይቤ ወደ ነርቮች የሚሄደውን የኦክሲጅንናም የአልሚ ምግቦች አቅርቦትን ይቀንሳል። ይህም ለጉዳት ወይም ደግሞ ለአሰራር ችግር የበለጠ ተጋላጭ ያደርጋቸዋል። መደበኛ እንቅስቃሴ የደም ስኳር መጠንን ለመቆጣጠር ጭንቀትን ለመቀነስናም ነርቭን የሚከላከሉ ኒውሮ ኬሚካሎችን ለመልቀቅ ይረዳል። ሶስተኛ ደግሞ ማጨስ ነው። ኒኮቲን የደም ስሮችን ያጠባል፣ ይህም ወደ ነርቮች የሚሄደውን የደም ፍሰትን ይቀንሳል። ስር የሰደደ ማጨስ ወደ ፐሪፈራል ነርቮች የሚደርሰውን የኦክስጅንና የአልሚ ምግቦች አቅርቦትን በመቀነስ የጉዳት አደጋን ይጨምራል። በተጨማሪም የኦክሳይድ ውጥረትን መጠን ከፍ ያደርገዋል እናም ኢንፍላሜሽንን ያበረታታል። እነዚህ ሁለቱም ለነርቭ ጤና በጣም ጎጂ ናቸው። አራተኛ ከመጠን በላይ አልኮልን መጠጣት ነው። ስር የሰደደ የአልኮል አጠቃቀም በተለይም ለፐሪፈራል ነርቮች መርዛማ ነው። ለነርቭ ተግባር ወሳኝ የሆነውን ታያሚን ወይም ደግሞ ቫይታሚን ቢዋንን የመሳብ ሂደትን ያደናቅፋል። በአልኮል ምክንያት የሚመጣ ኒውሮፓቲ ወይም ደግሞ የነርቭ ጉዳት ብዙውን ጊዜ በእጆችናም በእግሮች ላይ መደንዘዝ፣ መኮማተር ወይም ደግሞ የማቃጠል ስሜት ይጀምራል፣ እናም ካልታከመ ቋሚ ሊሆን ይችላል። አምስተኛ የቫይታሚን እጥረት ነው። ቢ ቪታሚኖች በተለይም ቫይታሚን ቢ1፣ ቫይታሚን ቢ6፣ ቫይታሚን ቢ9 ወይም ደግሞ ፎሌት እናም ቫይታሚን ቢ12 ጤናማ የነርቭ ተግባርን ለመጠበቅ በጣም አስፈላጊ ናቸው። እጥረታቸው የሚከሰተው በደካማሁ በሆነ አመጋገብ፣ በጨጓራና ትራክት ችግሮች ወይም ደግሞ በአልኮል ሱሰኝነት ሊሆን ይችላል። ለምሳሌ የቫይታሚን ቢ12 እጥረት ዲሜላይዜሽን ሊያስከትል ይችላል። ይህም የነርቮች መከላከያ ሽፋን የሚጎዳበት ሲሆን ይህም መኮማተር፣ መደንዘዝ እናም አልፎ ተርፎም የሞተር ችግሮችን ያስከትላል። ስድስተኛ ደግሞ ስር የሰደደ ውጥረት ነው። የቀጠለ ውጥረት ኮርቲሶልን እናም ሌሎች የጭንቀት ሆርሞኖችን እንዲለቀቅ ያደርጋል። ይህም የሰውነትን በሽታ የመከላከል ስርዓትን ሊያዳክም ኢንፍላሜሽንን ሊጨምርና ለነርቭ ከፍተኛ ስሜታዊነት አስተዋጽኦ ያደርጋል። ውጥረት እንግዲህ የተጎዱ ነርቮችን የመጠገን የሰውነትን ችሎታ ይቀንሷልና ነባር የነርቭ ችግሮች ምልክቶችን ሊያባብሰው ይችላል። ሰባተኛ ደካማ የሆነ የእንቅልፍ ልምዶች ነው። ሰውነት ቲሾዎችን ነርቮችን፣ ጨምሮ የሚያድስበትና የሚጠግንበት ጊዜ እንቅልፍ ነው። ስር የሰደደ የእንቅልፍ እጦት ይህንን የጥገና ሂደትን ያደናቅፈዋል። ኢንፍላሜሽንን ይጨምራል እናም የህመም ደረጃን ይቀንሳል፣ ይህም የነርቭ ምቾት ማጣትን ያባብሳል እናም ፈውስንም ያዘገያል። ስምንተኛ የጤና ሁኔታዎችን ወይም ደግሞ ችግሮችን ችላ ማለት ነው። በተለይም የስኳር በሽታን ስር የሰደዱ በሽታዎችን በተለይም የስኳር በሽታን በተገቢ ሁኔታ አለመቆጣጠር በነርቭ ስርዓት ላይ አስከፊ ውጤትን ሊያስከትል ይችላል። ቁጥጥር ያልተደረገበት የደም ስኳር መጠን ግላይኬሽን ወይም ደግሞ ስኳር ከፕሮቲኖች ጋር መጣበቅን ያስከትላል። ይህም የነርቭ ፋይበርን ይጎዳል። በተመሳሳይ የደም ግፊትን፣ ራስን የመከላከል በሽታዎችን ወይም ደግሞ ኢንፌክሽኖችን ችላ ማለት ስር የሰደደ የነርቭ ጉዳትን ሊያስከትል ይችላል። ዘጠነኛ ለአካባቢ መርዛማ ንጥረ ነገሮች መጋለጥ ነው። ለከባድ ብረቶች እንደ እርሳስ፣ ሜርኩሪ፣ አርሴኒክ ያሉ ለኢንዱስትሪ ኬሚካሎች ለጸረተባይ መድኃኒቶችና አልፎ ተርፎም ለአንዳንድ መድኃኒቶች እንደ ኬሞቴራፒ መድኃኒቶች ያሉ ለረጅም ጊዜ መጋለጥ ለነርቭ መርዛማ ሊሆን ይችላል። እነዚህ መርዛማ ንጥረ ነገሮች የነርቭ ሴሎችን በቀጥታ ሊጎዱ ወይም ደግሞ ተግባራቸውን ለመፈጸም የሚመኩባቸውን ሂደቶችን ሊያስተጓጉል ይችላሉ። አስረኛ ተደጋጋሚ እንቅስቃሴዎችን ወይም ደግሞ ደካማ የስራ አካባቢ ነው። አስረኛ ተደጋጋሚ እንቅስቃሴዎች ወይም ደካማ የሆነ የሥራ አካባቢ ነው። ተገቢ ያልሆነ አቀማመጥ ወይም ደግሞ እረፍት ሳይኖር ተደጋጋሚ እንቅስቃሴዎችን ለምሳሌ እንደ ጽህፈት መሳሪያዎችን መጠቀምን የሚያካትቱ ተግባራት እንደ የካርፓል ቱነል ሲንድረም ያሉ የሚጨምቅ ወይም ደግሞ ኮምፕሬሽን ኒውሮ ፓቲዎችን ወይም ደግሞ የነርቭ ችግሮችን ሊያስከትሉ ይችላሉ። ለረጅም ጊዜ የነርቭ መጨናነቅ የደም ፍሰትን ይቀንሳልና። ማይሊን ሼዝን ይጎዳል ይህም ህመም መኮማተር ወይም ደግሞ መደንዘዝን ያስከትላል ማለት ነው ስለዚህ እነዚህ የምናደርጋቸው መጥፎ ልማዶች ናቸው ማለት ነው ታዲያ እነዚህን ልማዶች ለመከላከል ወይም ደግሞ ለመቀልበስ እናም የነርቭ ስርዓትን ለመጠበቅ የሚረዱ በርካታ መፍትሄዎች አሉ እነዚህን ደግሞ እነግራቸዋለሁኝ አንደኛ ለነርቫችን ተስማሚ የሆነ አመጋገብን መመገብ ነው ሙሉ ምግቦች ላይ ማተኮር ያስፈልጋል። ፍራፍሬዎች፣ አትክልቶች፣ ሙሉ እህሎችን፣ ጥራጥሬዎችን፣ ለውዝን እናም እንደ ሲርስ ወይም ደግሞ ዘሮችን ለምሳሌ ቻያ ሲልስ፣ የተልባ ዘሮችን ወይም ደግሞ ፍላክስ ሲርስ እናም ሄምፕ ሲርስ ያሉ ዘሮች ላይ ማተኮር ያስፈልጋል። ነርቭን የሚደግፉ ንጥረ ነገሮችንም ማካተት አለባቸው። ቢቪታሚኖችን በተለይም ቫይታሚን ቢ ዋን፣ ቫይታሚን ቢ ሲክስ እና ቫይታሚን ቢትዌልቭን ከአመጋገብ ማግኘት፣ በቅጠላማ አረንጓዴ አትክልቶች፣ በእንቁላል፣ በስጋ እና በተጠናከሩ እህሎች ውስጥ እነዚህ ቫይታሚኖች ይገኛሉ። እንዲሁም ኦሜጋ ስሪ ፋቲ አሲዶችን መጠቀም አለባችሁ። ስባማ አሳዎች፣ ፋቲ ፊሽ የምንላቸው እንደ ሳልመንና ሰርዲን፣ ተልባ ዘሮችን፣ ዋልነትን መጠቀም አለባችሁ። በማግኒዥየም ከፍተኛ የሆኑ ምግቦችን መመገብ ያስፈልጋል፣ እንደ ስፒናች፣ አልመንድ፣ አቮካዶ እናም ጥቁር ቸኮሌትን መመገብ እንዲሁም የተጣሩ ምግቦችን የተጣራ ስኳርንና ትራንስ ፋትን ደግሞ መቀነስ ይኖርባቸዋል። ሁለተኛ ደግሞ አካላዊ እንቅስቃሴን ማድረግ ነው። በሳምንት ቢያንስ አምስት ቀናት ቢያንስ ለሰላሳ ደቂቃዎች መጠነኛ የሆነ እንቅስቃሴን እንደ ፈጣን የሆነ የእግር ጉዞ፣ ዋና እናም ዮጋ እንቅስቃሴዎችን ማድረግ ነው። በሳምንት ከሁለት እስከ ሶስት ጊዜ ደግሞ የጥንካሬ ስልጠናን ማድረግ ያስፈልጋል። ክብደት ማንሳትም ሊሆን ይችላል ማለት ነው። ተቀምጣችሁ የምትሰሩ ከሆነ ወይም ደግሞ የቢሮ ስራ ካላችሁ ደግሞ ቀላል የሆነ መለጠጥ ወይም ደግሞ መንጠራራትን በማድረግ እንቅስቃሴን ማድረግ አለባችሁ። ሶስተኛ ደግሞ ማጨስን ማቆም ያስፈልጋል። ማጨስ ካቆማችሁ በኋላ የደም ፍሰት ሲሻሻል የነርቭ እንደገና የማደግ ጥቅሞች ይኖራል። አራተኛ የአልኮል መጠጥን ገድቡ። የምትጠጡ ከሆነ መጠነኛ ገደቦችን ጠብቁ። ለሴቶች በቀን እስከ አንድ መጠጥ ለወንዶች ደግሞ እስከ ሁለት የአልኮል ልማዶችን እንደ ከእጽዋት የተቀመሙ ሻይ፣ ማህበራዊ እንቅስቃሴዎች ወይም ደግሞ የትርፍ ጊዜ ማሳለፊያዎች ባሉ መርዛማ ያልሆኑ የጭንቀት ማስታገሳዎች መተካት ያስፈልጋል። አምስተኛ ደግሞ የቫይታሚን እጥረትን መከላከልና ማከም ነው። ከቫይታሚን ቢ12 እናም ሌሎች የቫይታሚን ደረጃዎችን ለመፈተሽ መደበኛ የደም ምርመራን አድርጉ በተለይም የቪጋን አመጋገብ ተከታይ ከሆናችሁ ከ50 ዓመት በላይ ከሆናችሁ ወይም ደግሞ የአንጀት የመምጠጥ ችግር ካለባችሁ ተጨማሪ ምግቦችን መመገብ አለባችሁ። እንዲሁም ደግሞ የቫይታሚን መጠናችሁን በደም ምርመራ ማረጋገጥ ያስፈልጋል። ለተሻለ የነርቭ ጤና ቢቪታሚኖችን ቪታሚኖችን ከማግኒዥየምና ከአንቲኦክሲዳንት ጋር አጣምራችሁ መመገብ ወይም ደግሞ መውሰድ ያስፈልጋል። ስድስተኛ ጭንቀትን በብቃት መቆጣጠር ነው። በየቀኑ ማሰላሰልን የአእምሮ ንቃትናም ጥልቅ ትንፋሽን ሞክሩ። እንደ ሙዚቃ፣ ስነ ጥበብ ወይም ደግሞ የተፈጥሮ የእግር ጉዞዎች ባሉ አስደሳች እናም ዘና የሚያደርጉ እንቅስቃሴዎች ውስጥ መሳተፍ አለባችሁ። ሁልጊዜ ብዙ ስራዎችን በአንድ ጊዜ ከመስራት ተቆጠቡ። አእምሯችሁን አሳርፉ። ሰባተኛ ለእንቅልፍ ቅድሚያን ስጡ። በሌሊት ከ7 እስከ 9 ሰዓታት ጥራት ያለው እንቅልፍ ለማግኘት ሞክሩ። የመኝታ ጊዜን ከመተኛታችሁ በፊት ምንም እስክሪን ወይም ደግሞ ስልክን አትንኩ። መብራትን አጥፉ፣ የሚያረጋጋ ለስላሳ ሙዚቃን አዳምጡ። ስምንተኛ ደግሞ ስር የሰደዱ በሽታዎችን ተቆጣጠሩ። የስኳር ህመምተኛ ከሆናችሁ የደማችሁን የጉልኮስ መጠን በየጊዜው ተከታተሉ እናም የዶክተራችሁን እቅድን ተከተሉ እንደ የታይሮድ ችግር ራስን በራስ የሚከላከሉ በሽታዎች አውቶ ኢሚዩን ዲዚዝ የምንላቸውን ወይም ደግሞ ኢንፌክሽኖች ያሉ ሁኔታዎችን በተመለከተ መድኃኒቶቻችሁን አትዝለሉ፣ ወይም ደግሞ የክትትል ጊዜያችሁን አታዘግዩ። የደም ግፊታችሁንና የኮሌስትሮል መጠናችሁንም መቆጣጠር ያስፈልጋል። ዘጠነኛ ደግሞ ለመርዛማ ንጥረ ነገሮች ተጋላጭነታችሁን መቀነስ ነው። ኬሚካሎችን ወይም ደግሞ የጽዳት ወኪሎችን በምትሰሩበት ጊዜ ጓንት ወይም ደግሞ ጭንብልን አድርጉ። ተፈጥሯዊ ወይም ደግሞ ኦርጋኒክ የቤት ውስጥ እናም የግል እንክብካቤ ምርቶችንም መምረጥ ያስፈልጋል። በአካባቢያችሁ ከባድ የብረት መጋለጥ አደጋዎች ካሉ የመጠጥ ውኃችሁንም ማጣራት ያስፈልጋል። በአጠቃላይ ለኬሚካል ነገሮች ተጋላጭነታችሁን መቀነስ ይኖርባችኋል። አስረኛ ደግሞ የእንቅስቃሴ እረፍቶችን ተጠቀሙ። ስራ ስትሰሩ በዴስክቶፓችሁ ላይ የእጅ አንጓ ድጋፎችን መጠቀምና የሚያስተካክሉ ወንበሮችን ተጠቀሙ። በየሰላሳ እናም ስልሳ ደቂቃዎች የመለጠጥ ወይም ደግሞ የመንጠራራት ረፍትን አድርጉ። በተለይ በተለይ ቁጭ ብላችሁ የምትሰሩ ከሆነ እቃ ስታነሱ፣ ስትጽፉ ወይም ደግሞ መሳሪያዎችን ስትጠቀሙ ትክክለኛውን አነሳስናም አቀማመጥን መከተል ያስፈልጋል ማለት። ስለዚህ መጥፎ ልማዶችን ለመከላከል ወይም ደግሞ ለመቀልበስ እናም የነርቭ ስርዓትን ለመጠበቅ የሚረዱ በርካታ መፍትሄዎች እነዚህ ናቸው ማለት ነው። ምክንያቱም ነርቫችሁን ምንጊዜም ቢሆን መጠበቅ ያስፈልጋል። የነርቭ ጉዳት በጣም ከባድ ጉዳት ነው፣ ሽባነትን ሊያስከትል እንደሚችል መረዳት አለባችሁ። ስለዚህ የነርቫችሁን ጤና ምንጊዜ ቢሆን መጠበቅ ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾች የዛሬው ጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ እላለሁኝ